ሞንታይዝ ማድረግ መንገዶች በኢትዮጵያ። ሰላም ቤተሰቦች እንኳን ወደ ቻናላችን በደህና መጡ። ዛሬ የብዙዎቻችን ችግር የሆነውን የሞንታይዜሽን መንገዶችን እናያለን። እነዚህ የተሰጡት የዩቲዩብ ሞንታይዜሽን መንገዶች በኢትዮጵያ ወቅታዊ ሁኔታ የሚሰሩ ናቸው። ከዚህ በታች የተዘጋጀው የዩቲዩብ ሞንታይዝ ማድረግ በኢትዮጵያ ላይ የሚሰሩ ናቸው። እነዚህን በመከተል ውጤታማ መሆን እንችላለን። የዩቲዩብ ሞንታይዝ ማድረግ መንገዶች በኢትዮጵያ። ሰላም ቤተሰቦች እንኳን ወደ ቻናላችን በደህና መጡ። ዛሬ የብዙዎቻችን ችግር የሆነውን የሞንታይዜሽን መንገዶችን እናያለን። እንደምታወቀው አብዛኛዎቻችን በዩቲዩብ ብዙ ሥራ ሠርተን ነገር ግን ክፍያ አይፈጸምልንም። ምክንያቱም ወሳኝ የክፍያ ሂደቶችን ዘለን ይሆናል። ለዚህም መፍትሄው ቀርቦላቸዋል። ዩቲዩብ ሞንታይዝ ማድረግ በኢትዮጵያ እንዴት ይቻላል የሚለው ነው። እንጀምር። አንደኛ፣ የዩቲዩብ ፓርትነር ፕሮግራም መቀላቀል። ዩቲዩብ በተለምዶ የሚሰጠው መጀመሪያ የገቢ ምንጭ ፓርትነር ፕሮግራሙ ነው። እሱ ላይ ለመድረስ የሚያስፈልጉን መስፈርቶች አንድ ሺህ ሳብስክራይበር መድረስ አለብን። በሶስት መቶ ስልሳ አምስት ቀናት ወይም ከአስራ ሁለት ወራት በታች ይህ ማለት በአንድ ዓመት ውስጥ አራት ሺህ የእይታ ሰዓት ሊኖረን ይገባል። ወይም በዘጠና ቀናት ውስጥ አስር ሚሊዮን የሾርት ቪዲዮ እይታ ስኖረን ነው። የዩቲዩብ ቻናላችንን ከአድሴንስ ጋር ማገናኘት አለብን። ቻናላችን ከኮሙኒቲ ጋይድላይን ነፃ መሆን አለበት። ሁለተኛ የሚንሰራቸው ቪዲዮዎች ለዩቲዩብ ማስታወቂያ ምቹ መሆን አለበት። ስፖንሰርሺፕስ፣ ከተባበሩ ኩባንያዎች ጋር በተወ ላይ የማስታወቂያ ውል በመግባት በመድረስ ደግሞ ገንዘብ ማግኘት ስለምንችል፣ ሶስተኛ የምርት ሽያጭ፣ ይህ ብዙም በኢትዮጵያ ያልተለመደ ቢሆንም ለዩቱብ ቻናሎ የሚመስሉ ብራንድ የሆኑ ነገሮች እንደ ቲሸርት፣ ኮፍያዎችን፣ የቤት ዕቃ ወዘተ ቻላል። ኢትዮጵያ ውስጥ ከማኅበረሰብ ጋር በቅርብ የምትሰሩ ከሆነ ይህ በጣም በጣም በሚያገለግልና ለእናንተም ጠቃሚ መንገድ ነው። አራት ኛ ቪዲዮ ላይ አፊሊየት ማርኬቲንግ በመስራት በቪዲዮዎች ስር የኩባንያ አፊሊየት ማርኬቲንግ ማስተካከልና እሱን በመጠቀም ገንዘብ መግኘት ይቻላል። የእናንተ ተመልካቾች እነዚያን አገልግሎቶች ካጠቀሙ እርሶም ከኩባንያው የአገልግሎት ክፍያ ኮሚሽን ይቀበላል። አምስተኛ የቀጣይ ምዕራፍ አድሴንስ እና ኢትዮጵያ በኢትዮጵያ የጎግል አድሰንስ ለመክፈት ያስቸግራል። ለዚህም መፍትሕ ያለው የሌሎች ሀገራት የአድሰንስ ዌብሳይቶችን በመጠቀም መመዝገብ ይቻላል። እሱም በዝርዝር በሌላ ቪዲዮ አሳያችሁማለሁ። የቻናላችን ቤተሰብ ለመሆን አድቴክ የዩትዩብ ቻናልን ሳቢስክራብ ያድርጉ። ማገኑ ንንኪ